ይህንን ያውቃሉ? በስዊድን በቀንም ሆነ በማታ የመኪናችሁን የፊት መብራት አጥፍታችሁ መንዳት የተከለከለ ነው። የመኪናችሁን የፊት መብራትም ለአራት ሰዓታት ያክል እንደበራ መቆየት አለበት። ለምን ካላችሁ በዚህ ቪዲዮ የምንመለከተው ይሆናል። የዓለማችን የተለያዩ ሀገራት የራሳቸው የሆነ የተለየ ሕግ አላቸው። በዛሬው ቪዲዮችን ላይም ስለ እነዚህ ሕጎች በሰፊው የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወደ ቪዲዮ በስዊድን በቀንም ሆነ በማታ የመኪናችሁን የፊት መብራት አጥፋችሁ መንዳት የተከለከለበት ምክንያት አገሪቷ በጣም ቀዝቃዛ የአየር ጸባይን በመያዟ በእኩለ ቀን ላይ ሙሉ በሙሉ በጉም ልትሸፈን ትችላለች። በዛ ላይ መንገዶቿ ቀጥታና ረጃጅም ስለሆኑ በዚህ ምክንያት በቀንም ሆነ በማታ መብራት እንድታበሩ ትገድዳላችሁ። አንዳንድ አገራት ላይ ሰዎች ምግብ ቲካዌ አድርገው መኪናቸው ሲመገቡ ማየት የተለመደ ነው። ነገር ግን ሳይፕረስ በምትባለው አገር ግን መኪና እየነዱ ምግብ መመገብ ሆነ ውሃ መጠጣት በፍጹም የተከለከለና ሲያደርግ የሚታያዘ ሰው 85 የአሜሪካን ዶላር የሚቀጣ ይሆናል። የሚሆነበት ምክንያት አሽከርካሪው ሙሉ በሙሉ ትኩረቱን መንገድ ላይ እንዲያደርግ ተብሎ እንደሆነ ይነገራል። ሌላው አስገራሚ ነገር ምንም ያክል ቢጠማችሁ እንኳን መኪና ውስጥ ውሃ መጎንጨት አለመቻሉ ነው። እስቲ ስንቶቻችሁ ናችሁ ዩኤስኤ ሮክቪል ውስጥ በምታሽከረክሩበት ሰዓት ድምፅን ከፍ አድርጎ መናገር እንደማይቻል የምታውቁት? አዎ ድምፅን ከፍ አድርጎ መናገር ያስቀጣል። ለዛውም መቶ የአሜሪካን ዶላር ምንም እንኳን ሌላ ተሽከርካሪም ሆነ እግረኛ አቋርጦ ቢገባባችሁ እንኳን ከቅጣት ለመዳን ሲባል ሁሉንም ለትራፊኩ መተው አለባችሁ። ሌላኛው እንደዚህ አስገራሚ ህግ ያላት ከተማ በፊሊፒንስ የምትገኘው ማኒላ ስትሆን በዚህ ሀገርም የታርጋ ቁጥራችሁ የመጨረሻ ቁጥር አንድ ከሆነ ወይም በአንድ የሚያልቅ ከሆነ ሰኞ ቀን ማሽከርከር የሚከለከል ሲሆን የሚሆነበት ምክንያት የከተማዋን የትራፊክ ፍሰት ለመቀነስና በከተማዋ ለሚኖሩ የህዝብ ብዛት ሲባል የወጣውን የሀገሪቱን ትልቅ ፕላን ተግባራዊ ለማድረግ ነው። በዚህም ህግ መሰረት እንደየታርጋችሁ የመጨረሻ ቁጥር በሳምንት አንድ ቀን የራሳችሁን መኪና መንዳት የማ

እንደምታውቁት በእኛ ሀገር ሰው መንገድ ላይ ነዳጅ አልቆበት መኪናውን አቁሞ ነዳጅ ፍለጋ ሲቸገር ማየት የተለመደ ነው። ነገር ግን በሀገረ ጀርመን ይህ ድርጊት ፈጽሞ የተከለከለና በጣም አደጋ ያለው ነገር ነው። አውቃለሁ እንዴት ነው ይሄ ሰው ላይ ያስቀጣ የሚችለው የሚል ጥያቄ ሊፈጠርባችሁ እንደሚችል። ይህም የሆነበት ምክንያት ደግሞ በጀርመን አንዳንድ የመኪና መንገዶች ላይ ምንም አይነት ስፒድ ሊሚት የሌለበት በመሆኑ የተለያየ አደጋ ሊደርስ ስለሚችል ነዳጅ አልቆባችሁ መንገድ ላይ ቆማችሁ ትራፊክ ካገኛችሁ ስልሳ

እርግጠኛ ነኝ የብዙ መኪናዎች መሪ በግራ በኩል እንደሆነ አብዛኞቻችሁ ታውቁ ይሆናል። ነገር ግን የሆነበት ምክንያት ሰምታችሁ እንደማታውቁ እርግጠኛ ነኝ። እስቲ በጥቂቱም ቢሆን ላጋራችሁ። የመኪናዎች መሪ በግራ በኩል የሆነበት የራሱ የሆነ ምክንያት ያለው ቢሆንም አንዳንድ ሀገራት ላይ ግን ቆየት ካሉ ባህል የመጣ እንደሆነ ብዙ ማስረጃዎች ያሳያሉ። ከነዚህም ሀገራት ብሪቲሽ አንዷ ስትሆን ከብዙ አመታት በፊት አብዛኛው ሰዎች ፈረስ በሚጋልቡበት ጊዜ የጠላትን ጥቃት ለመከላከል ሲሉ ጎራዳቸውን ይዘው ሲሆን የሚ የሚንቀሳቀሱት ሌባ ሊሰርቃቸውም ሆነ ሊያጠቃቸው በሚሞክርበት ሰዓት ጎራዴውን ለመምዘዝ እንዲቀላቸው ፈረሶቻቸውን በግራ በኩል ነበር ይዘው የሚጋልቡት። የብዙ መኪናዎች መሪም በግራ በኩል የሆነበት ምክንያት ከዚህ ተለምዷዊ ድርጊት የመጣ እንደሆነ ይነገራል። ቪዲዮውን ኮዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።